ከኔ ጋር ደውል ብሩኬ ለምድሮም ታበሳጨ ምን ችግር አለው? ጋር ምን ችግር ምን ማን ድራስ ይሰቀል ቀኑን ቆጥረህ ትናንትና ተምሎልህ ነገ ይሄዳል ተብለህ ዛሬ እንደዚህ ሃይሚን ቆሌ እንዲግፍፍ ታደርገዋለህ ወይ ሃይሚዬ? ደረገጠች በጣም ማለት ነው። አራቱን ልጆች አምጫቸው ውለጃቸው ከየት እንዴት በቃ እንዴት እንደሚወለድ ላሳየሽ ብሎ ዛሬ ብሩኬ ማለት ነው። ወይ ኔ ፈጣሪ ወይ እየቀለድኩ ነው። ለማንኛውም ቤተሰብ ማለት ነው ግን ማለት ነው ደስ የሚል ጭቅንጭቅ ነበር። በጣም ደስ ይላል እግዚአብሔርን በጣም የተመቸኝ ኔ ለምን እንደሆነ ባላቅ ማለት ነው። እና ደግሞ ለአንዳንዶቻችሁ ያው ምላሽ ነው የተሰራው ይሄ ነገር ያው ብዙዎቻችሁ ሃይም እንዳታረግ መድኃኒት መጠቀም አለባት ምናምን ብላችሁ ነበር። ግን ያው ቡቡ እንደዚያ አይነት ነገር ላይ በጣም ነው የሚፈራው። በጣም ፈራለሁ አላችሁ። እውነትም ክብር ነው እግዚአብሔርን ክብር ነው። ምክንያቱም ግን አንድ ቅር ያለ ነገር ማለት ነው። ቤተሰቦች በመጀመሪያ ሰላም ጤና ይስጥልን። እንዴት ናችሁ? ደና ናችሁ ወይ? አለው እኔ ደና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። አንድ ቅር ያለ ነገር ግን ሀይሚ ጀግና ናት፣ ሀይሚ ጎበዝ ሴት ናት። ኦኬ እሱ እናምናለን። ለሚያገባት ለሚያገባት ምናምን ምናምን ያለው ነገር ምንድን ነው እንዴ? እኛ አንተና የምታገባት እያልን ተስፋ አድርገን አንተ ጭራሽ ሌላ ታሪክ ታወራለህ። እንዲ ቡቡተው አንዳንድ የምን እያሰብክ ነው ነው? ለማስነቃት ለማስቀየር ፈልገህ ነው ያገባት ምናምን ያለው ቃል አትከበደኝ ምን ለማለት ነው እንዴ? እንደዚህ እየተንከባከብ እየተንከባከብህማ ለሰው ከሰጠህ አሳልፈህ ወይን የበላቸው እንዴ? ምንሼ ነው እኔ አልተወጠልኝም። እዚህ ጋ ያወራኸው ወሬ ምን አስበህ እንደሆን አልተዋጠልኝም። ይቅርዛ ሌላው እንግዲህ ያው ዱባይ ላይ በነበራቸው ቆይታ ደስተኞች ናቸው በጣም ደስተኞች ናቸው ሀያሚዬ ግን የምር በጣም ደነገጠች ደነገጠች በመጨረሻ ላይ ማለት ነው አይ ግን እኮ ብሩኬ እንደዚህ አይነት ነገር እንደማያደርግ ራሱ ማወቅ ነበረባት እኔ እኔ እንጃ እኔ በምንም ታምር ይሆናል ብዬ እኔ አልገምትም ጭራሹ ነው ማለት ነው በፍጹም ማለት ነው ግን ያው አንዳንዴ ሰው ይቀየራልና የሆነ ሰዓት ላይ ይቀየርብኛል ብላ ፈርታ ነው እንጂ ብሩክ በእንደዚህ አይነት ነገር እንደማይሆን ደጋግሞም እየነገራትም ነው። ደግሞም ያው ኧረ ጭራሽ እንደዚህ ብሩክ እንዲህ አይነት ነገር አይፈጽመውም አያደርገው ምክንያቱም ካለው ክብር ለሴት ልጅ ካለው ክብር የተነሳ ነው እንጂ ማድረግ አቅቶት ወይም ደግሞ ሌላ ነገር አይደለም። ሀይሚዬም ደግሞ ያው የተሰማትን ስሜት እዚህ ማንም የለህም ብለህ እንድትጫወትብኝ ነው ወይ? አረ ብሩክ መቼም አይጫወትብሽም ባንቺ፣ አንቺ ትጫወትበታለች እንጂ እሱ ባንቺ መቼም ቢሆን መቼ የጨዋታ ጨውት ከፍቶ ማያቅምም፣ አያደርገውም ሲጀመር። ለሌሎቹ ግን ወንዶች ለወንዶች ያው በእርግጥ አንዳንድ ፈጣጣ ሴቶችም አለን የለንም አንልም። አንዳንድ ደግሞ ራሳችንን ክብራችንን ም ሴቶችም አለን። በዛው ልክ ደግሞ ያው እንደዚህ አይነት ነገር ትግስት የሌለንም ሴቶች አለን። ያው ትግስት አለን ወንድ ልጅ ታግሶ ይሄን ያክል ጊዜ እንደዚህ የሚጠብቃትም ጓደኛ ቢኖራት ለምን አልጠይቀኝም? ለምን አቀኝ? ለምን እንደዚህ ምናም፣ ብዙ ነገር የሚፈጥሩ ሴቶችም አሉ፣ በዚህ አጋጣሚ ማለት ነው። ወንድ ብቻ አይደለም፣ ሴትም ብቻ አይደለም። ግን በነገራችን ላይ ያው በጠቅላላ እነሱ ዛሬ ይሄን ቪዲዮ ሊሰሩ የፈለጉት ነገር እዚህ ድባይ ላይ ብዙ ነገር ተብሏል። ድባይ ላይ ሃይሜንድ እንግልና ቡርኪ ይወስዳል ምናምን ብዙ ነገር ተወርቶ ነበር በባለፈው። ያው እያንዳንዷን ነገር ግን ይሰማሉ፣ ማይሰሙ እንዳይመስላችሁ። ላይቭ ላይ ያላችሁ ማለት ነው፣ ተሰምታችኋል። ድምጻችሁ እና ውጤቱ ይሄን ይመስላል፣ እሱ ውጤት ነው። ክሊር እያረኩ መሄድ ስላለብኝ ነው ብሏል እንግዲህ ያው ይሄንን ልንላችሁ የቻል ነው ብዙ ጊዜ ስለ አራት ልጆቻችሁ ስለምታወሩ እና ደግሞ አራት ልጆቻችሁ እንግዲህ አይደለም ቀርቶ ለበጎ አድራጎት ስራ ላይ ተሰማርተዋል ግዴታ አራት ልጆቹ መምጣት ስላለባቸው ስለምንፈልግ ነው ከአንተና ከቡርኪና ከሀይሚ ስለምንፈልግ ነው እንጂ ሌላ ነገር አስበን አይደለም ምክንያቱም በዚህ በማለት ምንም ችግር የለውም፣ ኖርማል ነው። ግን አሁን ላይ ሳይሆን ሁሉም በሂደት አለ አደለ፣ እንደ ማንኛውም ሰው በቃ ማለት ፍቅሩ ይፋ ሆኗል። ኦረዲ ፍቅር ቀለበት ያርግላት ምናምን ለምትሉ ሰዎች ፍቅሩ ይፋ ሆኗል። ግን ደግሞ አንዳንድ አንድ አለ አደለ፣ ግልጽ የሚያደርጋቸው ነገሮች ሊኖሩ ይችላሉ። ኦረዲ ያው ጓደኛ ናቸው፣ ፍቅረኛሞች ናቸው። እንደዚህ አይነት ነገር ቢፈጠርም ምንም ማለት አይደለም፣ ኖርማል ነው። ላይቭ ላይ አሁን እንዴት ያስጨንቃታል? እንዴት እንዲህ ይላታል? እንዴት ፕራንክ እኮ ነው ያደረገው አስገድዶ ልድፈርሽ ወይም ደግሞ ሌላ ነገር ላድርጋት አላለም እኮ ነግሯቸዋል። በመጀመሪያ ክሊር እያረጉ መሄድ ስላለብኝ ነው አንዳንድ ወሬዎችን ሰምቻለሁ አላቸው። በቃ በዘማው መሰረት ፕራንክ አደረገ። የእሷ አይብስም? እሷ እኮ ትብሳለች በፕራንክ ደረጃ። ሰሞኑን እንደውንም እሱ አሪፍ አሪፍ አይዲያ እያመጣ እየሰራ ነው እና በጣም ቀላል ደስ የሚል ነው የዛሬው ፕራንክ። እኔ ተመችቶኛል የምሬን ነው። ለተመልካቹም ለሁሉም መልስ ነው በቃ ለሁሉም ነገር ማለት ነው። ግን እኔ ትንሽ እንትን ያለኝ ትንሽ የደበረኝ ለሚያገባ ትላለውን ያለው ቃል ብቻ ነው ያልተመቸኝ። ከዛ ውጭ ሌላው ሁሉም ፋኒ ነው፣ ደስ ይላል። ሀይሜ መደንገጧን ግዴታ ነው ትደንግጥ ግድ ነው። ምክንያቱም እና ታልደነገጠችማ ቪዲዮውም አያምርም እና ደግሞ እንደገና ቡሩኬ ራሱ ፕራንጉን አምጥሶት፣ በኋላ በማርያም በገብርኤል በስላሴ በአቦ ወይኔ ብሩኬ ወይኔ! ምን አይነት ልቡና ግን እንዳለው በጣም ነው የሚገርመኝ። እኔ ግን እና ደግሞ የምታገኙ ሰዎች አትፍሩ ይብሏቸዋል። ለምንድ ነው የምትፈሩት? ምን አስፈራችሁ? ሀያሚቶስ ልትወስዱብኝ ነው ወይ ትለኛለች እያሉ ይሆናል ይሄ ብዙዎቹ። አረ አልፈራህም እኔ ባገኘው እኔ አልፈራሁም ምለምን ፈረዋለሁ። አከብረዋለሁ ሰላም ብለዋለሁ። ሃይቤድም እሱንም አከብራችኋለሁ። ከዛ ውጭ ግን እኔ አንፈራም። ለምንድን ነው የምትፈሩ? ልታገኙ ሄዳችሁ ቤተሰብ የሄዳችሁት ግን ምን አለ? እኔ የምታገናኙኝ ግን እኔ እኮ በስማም እኔማ ምን አይነት እንትን እንዳለ አላውቅም ማለት ብዙ ሰው ነው በውስጥ መስመር ያወራሁት ማለት ነው። በጣም የሚያውቋቸው የሚያውቋቸው ማለት ነው። እኔ እኔ ባገኛቸውም ባላገኛቸውም ያኔ ምንም ችግር የለብኝም። ግን እኔ ባገኛቸው እኔ ጠላት አረግለውም ለእነሱ ወይም ደግሞ ሌላ ምንም የማመጣው ነገር የለም። ግን ባገኛቸው በጣም ደስ ይለኛል ከምላቸው በላይ እሱንም። እኔ ጊዜ የለኝም፣ ስራ ላይ ነኝ። አሁን በጣም ረመዳን ጊዜ ነው የመጡት። ያው ይደብራል። ግን ቢሆንም እንደምንም ብዬ እነሱን ለማግኘት በጣም አንድ ሰዓትም ሁለት ሰዓትም የምተኛበትን ጊዜ አስፈቅጄ ሄጃ አገኛችኋለሁ ብዬ ይቅር ነበረኝ። ምንድን ነው ቴሌግራምም እንትንም ስጽፍም ብሩኬ አይመልስም። ኢንቫይት አላደርገኝም። አላቅም ለምን እንደሆነ ባላቅም አይዶን ነው። ኤኒዌይስ ባላችሁበት ሰላማችሁ ብዛ ምንም አታርለም። የዛሬው ፕራንክ ግን ያበደ ነው ያበደ ነው። በጣም ይመቻል። ብዙዎቻችሁ ለምን አስጨነቃት ብላችኋል። መብቱ ነው። የገዛ ሚስቱን ካላስጨነቀም ማን ማን ሊያስጨንቅ ነው? እና ራሳችሁ ናችሁ ደግሞ እንደዚህ እንትን ያላችሁት ፕራንክ እንዲያደርግ ያደረጋችሁት ብሩክን ራሳችሁ ናችሁ። አንዴ ክብር ነው ዋን አንዴ ምን ምን እያላችሁ አንዴ ለምን የወር ላይ የወር ላይ ሆንኮ ስትላችሁ ለምን ተናገር ይስጥላላችሁ ብዙ ነገር ተናገረሽ፣ ከቡሩኬ ጋር እንደማታድር ምልክት ማለት ነው። እና ያኔ በቃ ማድረግ ያለበትን ነገር ነው ያደረገው ቡቡ። ስለዚህ እኔ ግን ሄዳችሁ ያገኛችኋቸው ሰዎች ብታገናኙኝ፣ እኔ ለነሱ ጠላት አይደለሁም። በጣም ደስ ይለኛል። ባገኛቸው ብትነግሩኝ። ቴሌግራም ላይ ደግሞ ለተወሰኑ ሰዎች ጽፌ የላችሁ ነበረ። መልስም አይሰጡኝም ማለት ነው። እነሱም ያሉበትን ቦታ ያውቃሉ ግን አይነግሩኝም። የአበሻ ነገር ማለት ነው። የዚህን ያክል ነው ምቀኝነታችን ማለት ነው። እግዚአብሔር እኔ ግን ምንም ማደርገው ነገር እኮ የለም። ጀስት በቃ አደንቃችኋለሁ፣ ሰላ ምላችኋለሁ በቃ በቪዲዮም አውቃቸውን በአካል አወቅኳቸው። አንዳንድ ነገር አድርገን እንመለሳለን። ከዛ መለሳለሁ እኔ ከዛ ውጭ ምንም ማመጣው ነገር የለም። ምንም አዲስ ነገር አልፈጥርም እና ገርሞኛል። በውስጥ ጽፌላቸው ያልመለሱልኝ ሌላው ሲቀጠል፣ ብሩኬ ራሱ አልመለሰልኝም ዱባይ ከመጣ ጀምሮ ማለት ነው። ሰው ምንም አረግ አይቻልም። ሰው ፈቃደኛ ሲሆን ነው ለማግኘት ማለት ነው። እና አሁንም ቢሆን እስከምትሄዱ ድረስ እጠብቃለሁ። እስከምትሄዱ ድረስ አንድ ቀን ወይ ተመልሶ ሆና ታየ ይሆናል። ሜቢ ዛሬ ሼር ላይ ጽፌለት አለሁ። እስኪ ካየው ምናልባት እንግዲህ አላቅም እንግዲህ ወይ ላገኛቸው እችላለሁ ማለት ነው። ሌላ ሰው ኮይ ጠቁመኛ ነው ያሉበትን ቦታ ግን እኔ አላምንም። እነሱን ካላወራው ማ አልሄድም፣ አልንቀሳቀስም። ደግሞ ለምኜ እኮ ነው ሴት ማስፈቀደው። ከኢትዮጵያ አርቲስቶች መተዋል፣ ሁለት አርቲስቶች በጣም መውዳቸው እነሱን ማግኘት እፈልጋለሁ ብያት። አሁን ረመዳን ሆነ እንዴት ትሄጃለሽ ብላኝ በምተኛበት ጊዜ ብያታለሁ። እና አመቻችቼ ነው ያሉበት ያረፉበትን ቦታ አልነገሩኝም አልኳት። እሺ ሲነግሩሽ ንገሪኝ አለች ማለት ነው። እና እየተጠባበቅኩኝ ነበር ይሄው ዛሬ አምስተኛ ቀን ነው። አራተኛ ቀን ሆናቸው እንግዲህ ከገቡ ጀምሬ ነገርኳት ማለት ነው። እና ሴትዮዋ ምንም አትለኝም ነበረ። እንደዚህ ለተወሰነ ጊዜ ሰዓት ላይ ይሄ ጀምተኛበትን ጊዜ እነሱ ጋር ተገናኝቼ ብመጣ ማለት ነው እና ፕሊዝ ቤተሰቦች ተው አገናኙኝ፣ ተው የምታውቁኝ ስለ እነሱ የምናገረውን የማወራውን የምታውቁም የምትወዱኝ አላችሁ፣ የምጠሉኝ እንተዋቸው፣ የምትወዱኝ ግን አላችሁ። አገናኙኝ፣ አገናኙኝ። ታዋገናኙኝ እና ሀይምዬ፣ አይዞሽ በጣም በጣም ግርጥት ብላለች። አይዞሽ አትደንግጪ። ቡቡ እንኳን አንችንና ሌላ ማንንም አያስጨንቅም። ሌሎች ወንዶች ከብሩክ ተማሩ፣ ልክ እንደ ብሩክ አይነት ወንድ ሆኑ እሺ፣ ሁላችሁም ማለት ነው ወንዶች። አሁን ዛሬ ዛሬ ወንድ አንድ ቀን ለማሳደር ነው እንጂ የሚሯሯጠው፣ በተለይ ዱባይ ወንዶች፣ ወይ ጉድ! ፊት ካዩ ፊት የሚያሳያቸው የለም እንጂ ለማሳደር ብቻ ነው የሚሯሯጡትና። ብሩክ ደግሞ አስተካክላት፣ ለሚያገባ ሰው ላልከው ነገር አስተካክላት። ደስ አላለኝም። ከፍቶኛል ከፍቶኛል። እንዴ ተንከባከበ፣ ተንከባከበ ለማን ልትሰጥ ነው አንተ? እና ቤተሰብ እንደ እኔ ከፋችሁ? እስኪ ኮመንት ስር ጻፉልኝ። ነው ጆሮ ያሳልፎ ሰምቶ ነው ብቻ፣ ግር ብሎኛል። እዚህ ጋ ጫጫታም ስላለ ስሰማው ቪዲዮው ውስጥ ነው የምሰማው። ቪዲዮ ስራ ደግሞ ሪከርድ ማድረገው በረንዳ ላይ ሆኜ ነው ለዛ ነው ቤተሰቦች እና፣ ግን የሚያገባት ግን ሀይሚ ጀግና ናት ምናምን ያላፓርት አልተመቸችኝም። ና ምን አስቦ ነው? እስኪ ንገሩኝ ቤተሰብ እና ለማንኛውም ደስ የሚል ፕራንክ ነበረ። ውድ ቤተሰቦቻችን ሰላማችሁ ብዝት ይበልልኝ። እኔ ግን እነሱን ያገኛችሁ ልጆች እዚጋ ከተከታተላችሁኝ አገናኙኝ። ተዋ አገናኙኝ። እንደ ሀሳቤን ምኞቴን ሁሉ ልሂድና እንደው ላገኛቸውና ልወጣ። ምን ይመስላችኋል? በእናታችሁ አገናኙኝ እስኪ እና ላልቅስ። እንዲ ቲክቶክ ላይ ወጥቼ እንዲያገናኝ እንደዛ ግን አልሞከርኩም። ለምን አለቅሳለሁ? በሰላማዊ መንገድ የሚያገናኝን ሰው ካለ እገናኛለሁ፣ ካልፈለጉ ደግሞ አልፈለጉም ነው። ስለዚህ ብሩኬ ኢንስታግራም እስክትመልስልኝ እጠብቃለሁ። እንግዲህ እንደውም ዛሬ ሸር ላይ አርጌ ለታለሁ እሱም ካታየው ሀይሚ ላይ ደግሞ ነገ ቪዲዮ ስትለቅ እሷ ላይም ሸር እያረኩኝ። እንግዲህ ካገኘኋቸው አገኘኋቸው፣ ካላገኘኋቸው ደግሞ አይደው ማታር ኢትዮጵያ እንገናኛለን። ምንም ማድረግ አይቻልም። እና ደግሞ የሩታና የሀብርሽ አድናቂዎች ዱባይ መምጣት አለባችሁ፣ ዱባይ መምጣት አለባችሁ። አረ አረ እነ ሀይሜ የጨረቃ ፋሚሊዎች ሲመጡ እነ ቡቡ የተዝናኑበትን እነሱ ሊዝናኑበት እንዴ? እነሱ እኮ ነበሩ ቀን ምንመጣለን ያሉት እንዴ? ምናስባችሁ ነው ቤተሰብ። ለማንኛውም ይመቻችሁ፣ መልካም ንጋት ይሆንላችሁ።